ሕይወት ስጦታ ነች። በቀን ውስጥ ሁልጊዜ አንድ ቀን ሲሰጠን አንድ ስጦታ እንደተሰጠን ትልቅ መባረክ እንደሆነ ግን ታውቃላችሁ? ተመስገን ዛሬ ቀኑ በጣም ደስ ይላል። ሰላም ቤት ናችሁ። ምንድን የመቴተሰብ ቤተሰቦች ቤት ናችሁ። ላይክ፣ ሰብስክራይብ፣ ኮሜንት በመስጠት በቤተሰብ እንሆን ማለት ነው። ዛሬ በጣም የልካኝ ነገር ነው ሼር የማደርጋችሁ በሕይወታችን በጣም ስጦታ የሆነ ቀናት ይሰጠናል ማለት ነው። መቼም እንግዲህ አንድ ስልጠና ላይ የተሳተፍኩ ነበረ። በጣም ነበር የገረመኝ ልቤን የነካኝ ማለት ነው። ምክንያቱም አንድ ሰው ቆይ እስኪ ይነጋ፣ ቆይ እስኪ ይጨልም፣ አሁን ደግሞ እንዲህ ቢደረግ ምናምን ብሎ እቅድ አውጥቶ ምናምን አይደለም። የሚጨልመው የሚነገው ጊፍት ነው፣ ስጦታን የተሰጠን ማለት ነው። ግን ያንን ስጦታችንን ለምንፈልገው ዓላማ፣ ለፈለግነው ነገር፣ ለህልማችን፣ ለስጦታችን ማድረግ ግን እንችላለን ማለት ነው። ስለዚህ ያንን ስጦታ የሆነ ቀን ልንጠቀምበት ያሰብነው ነው። አንደኛ እግዚአብሔርን ሕይወትን ስጦታ ስለሰጠን በማመስገን ያለንን በረከቶቻችንን እያንዳንዱ ቆጥረን በማመስገን እና ሕይወታችን በሙሉ በረከት እንደሆነ የተሰጠንን ነገሮች በመቁጠር አንደኛ ቀናችን ስጦታ እንዲሆን ማድረግ እንችላለን። ሁለተኛ ደግሞ በቀናችን ውስጥ ልናሸንፈው የምንፈልገውን ነገሮች አዘጋጅተን እነሱ ፕራክቲስ በማድረግ እና እነሱ ነገሮች በማዳበር ቀናችንን እንደ ሽልማት እንደ ስጦታ ማድረግ እንችላለን። ሶስተኛ ደግሞ ያሰብነውን ጠዋት ስንወጣ ቱዱ ሊስት ላይ ጻፍነውን ያቀድነው ነገር ደግሞ በማሳካት እና ማታ ላይ ደል ብሎ ራሱን በመሸለም ደግሞ ሕይወት ስጦታ መሆኗን በደንብ አድርገን ማጣጣምና የዛ ልማድ ሊኖረን ይገባል ማለት ነው። እንግዲህ ፈልገን ሳንፈልግም ደብሮንም ደስ ብሎንም ሕይወት መሽቶ ብትነጋም እኛ ግን ለበጎ ኦፖርቹኒቲ ለጥሩ ነገር ግን እንደ ኦፖርቹኒቲ አድርገን መጠቀም እንችላለን። በነገራችሁ ላይ ባለቤቴ ሁሌ የሚላት ነገር አለች። የሰው ልጅ ይላል ገነት መግባት ከእግዚአብሔር ጋር መኖር በጣም ይፈልጋል፣ ግን መሞት አይፈልግም። አያቸው ሁለት ነገር ደግሞ አንድ ላይ ሆኖ ማለት ነው። ስለዚህ እኛ የምንወደውን እግዚአብሔር የሰጠንን ቀን ይቺ ናት ብለን በደንብ አድርገን አጣጥመን ለቀኑ የሚያስፈልገውን ነገር አድርገን ስጦታችን እንንከባከባ፣ ስጦታችን እንጠቀምባት ማለት ይፈልጋለሁ። እንግዲህ ቤተሰብ እየሆነ በደንብ አብረን እናርጋለን ማለት ነው። መልካም ተባረከ። ስኬታማ ቀን ልልን ቤት ልክነች ስኬት ማማችን ላይ